እንግዲህ በዚህ ሳምንት ደግሞ ከሰማናቸው ጉዳዮች መካከል የትናንትናው አንድ ዜና ነበረ። በመቄዶኒያ የአረጋውያን እንዲሁም ደግሞ የአይምሮ ህሙዋን ማዕከል ረጅም ጊዜ ቆይቶ የነበረ እንዲሁም ደግሞ በሶሻል ሚዲያ ሲዘዋወር አብዛኞቻችን እናውቀዋለን፣ ጌድዮን ሙላቱ ትናንትና እለት ህይወቱ አልፏል። አዎ፣ በጣም ያሳዝናል። መቄዶኒያ እንግዲህ ሲመሰረት ጀምሮ ማለት ይቻላል ጌድዮን የነበረው ወደ አስራ ሁለት አመታት እዛ ነበረ ወደ መቄዶኒያ አሁን ያለበት ቦታ ከመሆኑ በፊት መቄዶኒያ በራሱ ቤት ነበር። የመቄዶኒያ ሰዎችን አሰባስቦ እርዳታ የሚያደርገው ዶክተር ቢንያም ማለት ነው። እና ያኔ ነው በቪላ ቤት ውስጥ እያለ ጀምሮ ነው የነበረው። እኔ አስታውሳለሁ የዛሬ አስራ አንድ አመት ይመስለኛል መጀመሪያ ያገኘሁት ጌድዮንን። እና ጌድዮን ክፍል ውስጥ ቴሌቪዥን አለ ሁልጊዜም ቢሆን እና ዜና ያያል፣ መዝናኛ ፕሮግራሞች ያያል። በጣም ብዙ መረጃዎች አሉት። ልጅ ነውና ገና ስትገቡ አይስትም ሰው የትን በቃ ዘፋኝ ከሆነ ዘፈኑን ለማስታወስ ይሞክራል። ያው መናገር አይችልም በዊልቸር ነው ያለው አልካልጋ ብዙም የማይንቀሳቀስ ወጣት ነበርና ግን የመጣውን ሰው በሙሉ የሚናገረው ነገር የሚገባቸው ሰዎች አሉ። እዛ ይተረጎማል። እንደዚህ ነው የሚልህ፣ እንደዚህ ነው የሚልሽ ይላሉ፣ እና ብሩህ አእምሮ የነበረው ልጅ ነው። የመጣው ሰው በሙሉ ቤተሰቡ ነው። እንደገና ደግሞ አንዳንድ የመቄዶኒያን ስታስቢ ጌድዮንን ነው የምታስቢው። ብዙ እስ ጌድዮንን አይቼው ልምጣ ብለው ብቻ የሚሄዱም አሉ። የብዙ ጓደኛ ነበረ። አሁን በቅርቡን ገቢ ማሰባሰቢያ እየተደረገ ነው እንደምታውቁት ና ወደ ገቢ ማሰባሰቢያው ከመምጣታቸው በፊት እዛ ገቢ ማሰባሰቢያው ላይ የሚቀመጡ የኪነ ጥበብ ሰዎች መጀመሪያ መቄዶኒያን እንዲጎበኙ ይደረጋል እና ሁሉም ለጌድዮን ድምፃውያን ከሆኑ ይዘፍኑለት ነበረ። አርቲስቶችም ከሆኑ ያወሩለት ነበረ። እንደዚህ ና ጌዲዮን አንዱ የመቄዶኒያ መልክ የነበረ የነበረ ነው። ምንም እንኳ መናገር እንኳ ባይችልም እንደ ገና ደግሞ እንደ ልቡ እንኳን የሚንቀሳቀስ ባይሆንም ስክሪን ላይ እንደምናየው ነው። ፈገግታው አጫዋች ነው በጣም ሊጎበኙ የሄዱትን ሰዎች በሙሉ ከእሱ ጋር ትዝታን ኖሮ እንዲመለሱ የሚያደርግ በጣም ተጫዋች የነበረ ልጅ ነበረ። በተለያዩ ሆስፒታሎች ደግሞ ህክምና፣ የልብ ህክምናን ጨምሮ የተለያዩ ህክምናዎች እርዳታ ሲደረግለት ቆይቶ ነበር ህይወቱ እስከምታልፍ ሰአት ድረስ የተለያዩ ቦታዎች ላይ ይድናል በሚል ተስፋ የተለያዩ የህክምና እርዳታዎች ሲሰጡት ቆይተው ነበር። ጌድዮን ሙላቱ የእሱን ህይወት ከማጣት ባሻገር የሚነግረን አንድ ትልቅ ቁም ነገር ምንድን ነው? እንደዚህ ጠዋሪ ደጋፊ የሌላቸው ሰዎች በመቄዶኒያ ውስጥ በምን ያህል ደረጃ ተንከባካቢ ወላጅ አግኝተው የነበሩ መሆናቸው በጣም ትልቅ ነገር ነው። በእርግጥ አሁን በቢኒያም ቦታ ሆኖች ስታስበው በጣም ይጎዳል፣ ትልቅ ሀዘን ነው የሚሆነው። እንግዲህ ለወዳጆቹ ለመቄዶኒያም ማህበረሰብ በሙሉ መጽናናት እንመኝላችኋለን። ተመልካቾች ደግሞ በየቤቱ ይህንን ሲያዩ ሲሰሙ፣ በመገናኛ ብዙኃንም ሆነ በሶሻል ሚዲያ ሲመለከቱ እንደዚህ መረዳት ያለባቸው በርካታ ኢትዮጵያውያን አሁንም በመቄዶኒያ ውስጥ አሉ። እኛ ደግሞ ሰዎች ነን፣ ተንቀሳቃሾች ነን። ነገ ምን እንደሚገጥመን አናውቅም። ስለዚህ ስለ ነጋችን በማናውቅበት ሁኔታ ውስጥ ስንኖር ሳለ በእንደዚህ አይነት በጎ አድራጎት ውስጥ መሳተፍ ዞሮ ዞሮ ክፍያው ለራስ ነው። እውነት ነው። አንድ ቢሊዮን አልገባም። በነገራችን ላይ እስካሁን ድረስ አምስት ቢሊዮን እንዲሰበሰብ ታቅዶ እየተካሄደ ያለው የቀጥታ ስርጭት የገቢ ማሰባሰቢያ እሱም በየእለቱ ትኩስ ስለሆነ አሁንም ቢሆን ተመልካቾች በመላው ዓለም ያሉ ኢትዮጵያውያንና ኢትዮጵያውያንም ባይሆኑ በጎ አድራጊዎች ሁሉ ከመቄዶኒያ ጎን ቢሰለፉ ለስብናና ና ለሰውነት የረዱ እንደሆነ ተቆጥሮ በዛ መንገድ አብረው እንዲሰሩ እኛም ጥሪ ለማስተላለፍ እንወዳለን። አዎ እንግዲህ መቄዶኒያ ከስምንት ሺህ በላይ ወገኖችን እየረዳ ያለ ተቋም ነው። በአዲስ አበባና በተለያዩ የክልል ከተሞች ልክ እንደ ጌዲዮን እንደዚህ ተስፋ የለንም የሚያስታምመን የለም፣ እንደዚሁም ደግሞ ጧሪ ቀባሪ የለንም ብለው ተስፋ የቆረጡ ወገኖችን አሰባስቦ በወግ በማዕረግ ልክ አሁን ጌዲዮንን እንደምናየው የሚያስፈልጋቸው ነገር በሙሉ እየተሟላላቸው በአንድ ላይ እንዲኖሩ እና እንክብካቤ እንዲያገኙ እያደረገ ያለ ተቋም ነው። እንደዚህ እንደው በአንዳንድ አጋጣሚዎች እየሄድን የቀረብናቸው እንደነ ጌድዮን አይነት ሰዎችን ማጣት ለኛ እንኳን ይከብዳል። ስምንት ሺህ ሰዎችን ለሚረዳው መቄዶኒያና ለዶክተር ቢሊያም በለጠ ደግሞ በጣም ከባድ ሐዘን ነው። መጽናናትን እንመኛለን ለመላው የመቄዶኒያ ማህበረሰብ አባላትና ደጋፊዎች እንደዚሁም ደግሞ እንግዲህ እንደዚህ መረዳት ያለባቸውን ወገኖቻችን በአንድ ጥላ ስራ ሰባስቦ እየረዳ ያለውን መቄዶኒያ ጎን በመሆን እንግዲህ ለዚህ ክብር እናብቃቸው ለማለት እንፈልጋለን።